ኤፍሬም የተባለው ሰውዬ በኤልሳ ላይ ምን ቢያደርግባት ነው? አሁን ላይ አባቷን ራሱ ታግቶ ወይ የሆነ ነገር አድርጎ እንደ በፊቱ ንብረቱ ሁሉ ነገር በራሱ ስም አዙሮ እንደለመደው አባቷን እንትን ቢለው ራሱ ኤልሳ ተው የምትል ሴት አይደለችም። አጎት ማለት እንግዲህ አስቡት፣ ምን አይነት እንትን ምን አይነት እንደው ከቀልቧ ከጤናዋ ልጅቷ ቢሆን እንደዚህ አይነት ሁኔታ ውስጥ እያለ ቦታውን እያወቀች እንዴት እንደሚያንገላቱት እያወቀች ዝምታ መርጣ ልውል ጋ ስትገናኝ ምንም ነገር እንደማታውቅ እየመሰለች፣ እኔ ልውል አንዳንድ ጊዜ እሷ ልጅ መረቅ አለበት ብዬ ነው የማስበው። ከልውል ጋ ሲጀመር የምትመጣው ትክክለኛ ከእሱ ጋር የሆነ እንትን ትቀበጣጥርና ጥሩ ነገር መስላ ልክ እንደምትወደው የድሮ ፍቅራችን እንዳለ ነው እንደዚህ ምናምን እያስመሰለች ትቀርብና ነገሮችን ሁሉ እየሰባሰበች እየወሰደች ለኤፍሬም ትሰጣለች። ሞር እንኳን አጎትየው እንግዲህ ከክፍለ ሀገር ወስደውት እንዳለ እንግዲህ እሷ ራሱ በደንብ ታውቃለች፣ በስልክ የምታረገውን ከማን ጋር እየተነጋገረች የምትጻጻፈው እያንዳንዱ ስልኳ ስለተጠለፈ ጉደኛ ኤልሳ እንግዲህ ብዙ ነገሮች እየወጡባት ነው። እሷ ግን እንግዲህ ይህን ነገር አታውቅም። እኔ ለምንድን ነው ዝምታን የመረጡት? ይች ወንጀለኛ ናት። ለገዛ ቦታ የማትሆን ሴት ለማንም ሰው የምትሆን አይደለችም። ጭራሽ አባቷ እናቷንስ ረስታቸዋለች ከነ መፈጠራቸው። የራሷ ህይወት ረስታለች ልጅቷ እየኖረች ያለችው ለኤፍሬም ብቻ ነው እና ኤፍሬም ያላትን ነገር ሙሉ በሙሉ ምንም ሳታቅማማ እንግዲህ እያያችሁ ነው። በኤፍሬም ነገር የመጣባት ምንም ይምጣ ምንም እሺ ነው የምትለው። ሁሉን ነገር ትስማማለች። ግን መጨረሻ ላይ እየተጎዳች ያለችው መጨረሻዋም የማያምረው እንግዲህ የልሳ ነው። ምክንያቱም ምንድን ነው የሚባለው፣ በየሰከንዱ የምትሰራቸው ስራዎች መጨረሻዋን ምን እንደሚያደርግባት በደንብ ታውቃለች። እሷም ነፍሰ ጡር ነኝ እያለች እየተጫወተች ያለችው የልሳ እንግዲህ ጉዷ መጨረሻዋን እናያለን። እኔ የእውነት እሷ ልጅ እስር ቤት ገባች የተባለበት ቀን እንዴት እንዴት እንደምዘል እንዴት ደስ እንደሚለኝ ነው የምላችሁ። እየተጫወተች ተጫዋች፣ በሰው ህይወት በሰው ሞራል ላይ እየተንቀሳቀሰች እያለች ያለችው እኔ የልውል ነገር በጣም ያሳስበኛል። አንዳንድ ጊዜ ለምንድን ነው እሷን የሚያቀርባት? ለምንድን ነው ማሳስራት? ብዙ ማስረጃ እጅ ውስጥ አለ ስለ የልሳ። እሱ ግን ነፍሰጡር ናት እያለ ይሆን እያዘነላት ምን ይሆን አላውቅም የፍሬም ብቻ እጅ ውስጥስ እንዲገባ ነው። የፍሬምን ብቻ ነው የሚከታተለው እንጂ የልሳ የተባለችው እሷም ተመችቷታል። አንዴ ከልውል አንዴ ፍሬም እያለች እንግዲህ አሁን ደግሞ በነፃነት እየተንቀሳቀሰች እያንዳንዱን የምትሰራውን ስራ እንግዲህ እያያችሁ ነው። ከቀን ከቀን አዳዲስ ነገር እያመጣች ነው፣ አያልቅባትም። እኔ በጣም ምን አይነት ጨካኝ እንደሆነች ያየዋት በተለይ በአሁኑ ሰዓት አጎት የት እንዳለ እያለ ልውል ከክፍል ሀገር ድረስ እየፈለገ በምን አይነት ሁኔታ እንዳለ በምን አድርገው ትሆን እያለ ልክ እንደ አባቶ ባለፈው አባቶን ልክ ሲያገኘው አይታችኋል። ሙሉ ጤና የነበረው ሰውዬ እጅግሉ መንቀሳቀስ እንደማይችል ምናምን አድርገው ያልሆነ መድኃኒት እየሰጡ አሁንም ይህ ሰው እንደዛ እንዳደርጉት እንግዲህ ልውል የተቻለውን አቅም እያደረገ ሰሞኑን ደግሞ እንግዲህ ሳይሞት ሞቷል ብለው የነሱ። አረ እንደው ምን አይነት እኔ ምን አይነት ኢትዮጵያ ውስጥ ግን ምን እየተካሄደ እንዳለ አላውቅም። ይሄ ማጥያታችን እኮ ነው። ፈጣሪ ራሱ ይቅር አልለን ያለው በየጊዜው የመሬት መንሸራተት የመሬት እንትን እየመጣ የኛ ኃጢአት ብዙ ነው። የእውነት ሰው በስጊንተ እግዚአብሔር እንኳን ተማሩ ብሎ ቅጣታችን እንትን እያሳየን እንኳን እኛ ግን ከስህተታችን አንማርም። ሁልጊዜ እዛው ታጥቦ ጭቃ ታጥቦ ጭቃ ነው እና የእሷ ነገር መቼ እንደሚሆን አላውቅም። መጨረሻው ምን እንደሚሆን አላቅላትም። ልጅቷ በጣም ዝብር አድርጓታል። የምትሰራውን የምትጨብጠውን አታውቅም። እኔ የፍሬም የተባለው ሰውዬ ሲመስለኝ በየልሳ ላይ የሆነ የሆነ ነገር ያስደረግባት ይመስለኛል። በጤናው አይመስለኝም። በጤናው ሰው አንድ ሰው በጤናው እንደዚህ አይነት በተለይ ባጎቷ አባቷ እየተሰቃየ እያየችም እኮ ዝም ያለች ሰት ሴት ናት። እያወቀች ነው አይደለ እዛ ሂደ ፍሬም ጋር የተቀመጠችው። እና ይቺ ልጅ በጤናዋ ነው? እናቷ እየተሰቃየች እያየች በምን አይነት ሁኔታ እንደሆነች እያየች እሷ ግን ዝም አለች። በቃ ዝም። ወይኔ ያስቴ እኔ እኔ በእነሱ ተቃጠል። ከእውነት በሉ ላዘንኩለት በጣም በየሰከንዱ አዳዲስ ነገር እያመጣች አያልቅባት። እና ስለ ልሳኔ ብዙ ጊዜ ነገር ያችኋለሁ። በእሷ ጉዳይ ካላለቀ ይሄ ነገር ልውል ችግር ውስጥ ነው የምትከተው። በቃ የእሷን ነገር እርግፍ አድርጎ ካልተወ እኔ ሁልጊዜ ስታያት ደህና ሰው መስላ ነገሩ። አሁን ላይ እኮ እንደ በፊቱ አይደለችም፣ አነጋገሯ ምናምን ሁሉ በቃስ ብላ ራሱ አታወራም። ዝም ብላችሁ ካያችኋት ይሆን ችኩል ችኩል። ባለፈው ከእናቱ ጋር ይቅርታ አስታርቂ ምናም ብለ እናቱን ጋር አልመጣችም ከዛ ቀን በኋላ እኔ ብዙም አልተመቸችኝም። እናንተ ራሱ ለእናቱን ነበረ ስትወቅሱ የነበሩ አብዛኞች ከልውል መራቅ አለባት ምናም እያላችሁ እና ያው እንደናት ደግሞ የተሰማቸውን ድሮ ንፁህ ሴት ሳለች በጣም የዋክ ነበረች፣ እንዳሁኑ አይደለችም። አሁን ራሱ የሆነ ነገር አድርጎባት ነው እንጂ ኤፍሬም የተባለው ልጅቷ ባጎቷ ላይ እንደዚህ የሚጨክን እንትን እኔ ያላቅም። ብቻ ምን አይነት አቤት ጌታ ሆ ስንቱን አየን። ሰሞኑ በትንሽ ቀን እኳ ነው የእሷ ጉድ መቼም በየጊዜው ሰው እንዴት ነው እንደ ሰውኛ ብታስብ ከየት እንዳለ እንዴት እያደረጉት እንዳለ እያየች እሷ እውነት ትክክለኛ ሰው ብትሆን ከቀልቧ ቢሆን ለልዑል ነግራ ካለበት ቦታ ማውጣት ትችል ነበር እሷ ግን ለምንድን ነው ይሄን ሰውዬ የምታሳድደው ይሄን ሰውዬ እየተከታተለች የገዛ ቤተሰቦቿን የምትጎዳው ነገ ጠዋት በእሷ ላይ እንደሚደርስ ምን ይዞባት እንደሚመጣ አታቀም? ለጊዜው አሁን እንደፈለገች እየወጣች እየገባች ነው ያለችው። ግን አሁን ሁሉ ነገር ሲታወቅባት፣ እርግዝናው ውሸት እንደሆነ ምኑ ሁሉ እንትን ሲልባት? እኔ አላቅም ምን አይነት እንትን ውስጥ እንደምትገባ ትልቅ በጣም እኔ። አንዳንድ ሰዎች በጣም የሚገርመኝ ነገር ሰዎችን አይታችሁ አይታችሁ ስት እንትን ስትሉ መጨረሻቸው ውድቀት ነው የሚሆነው። እንደዚህ አይነት ሰው ደግሞ ምንም አያምርም። ሰው ያዘነበት ሰው መጨረሻው እንትን አይለም እና እሷ ደግሞ አባቷ እያዘነባት፣ እናቷ እያዘነች ጭራሽ ማስብላ አጎቷን ተባባሪ ሁና። አረ እኔ አላቅም ስለእሷ ብዙም። እኔ ሳወራ እውነት በጣም ነው የምታናድደኝ። እኔ በቦታው በሆን እኔ እንዴት እንዴት እንደማረጋት ራሱ አላቅም እውነት በጣም የሰውን እንትን ነው እንትን የምትለው፣ ትፈታተናለች። ልጅቷ እኔ ምን አይነት እንትን እንዳላት አላውቅም። አንዳንድ ጊዜ ሰው እኮ ይራራል፣ የሆነ ትንሽ የሚራራልሽ ነገር አለ። የእሷ ደግሞ ከፋ። በጣም የፈለገው ቢያስቀይማት የፈለገው እንትን ቢል እንደዚህ ጭካኔነት፣ በገዛ ስጋሽ ላይ እንደዚህ መጨከን ተገቢ ነው ብዬ አላስብም። አባቷ ይቅርታል አድርግልሽ፣ ተመለሽ ወደ ቤትሽ፣ እናትሽንም ካለችበት ጤና ሕክምናም ሁሉ ነገር እንትን እንድትል ነይ ወደ ቤትሽ። ይህም ሁሉ አላት፣ ግን እሷ ግን ኤፍሬም ኤፍሬም ኤፍሬም እያለች ከልውል ትለቃቅማለች፣ ወሽዳት ታስ እንትን መረጃ ለመዛኙ ኤፍሬም የሚባለው ሰው ትሰጣለች። እኔ ካሁን በኋላ ከአሁን በኋላ ስለ የልሳ ይኸው፣ ዝም ብላችሁ እናንተ እንደተመልካች እየታዘባችሁ ልውል። ከአሁን በኋላ የየልሳ ጉዳይ እንትን ብሎ የሆነ እውነተኛ ትክክለኛ እሷ ልጅቶ ጤነኛ እንዳልሆነች እያወቀ እሷ ችግር ውስጥ እንዳትገባ እሷ የድሮ ማለት እሷ አንዳንድ ጊዜ አንዳንድ ሰዎች ፍቅረኛው ስለሆነች ነው እሷን አሳልፎ እንትን እማይላት ስንቶቹን እያሳሰረ ነበረ፣ ከእሷ ጀርባ ያሉትን። ኤልሳ ላይ ሲሆን ግን ምንም አይነት ነገር እንዳልሰራች ወንጀል እንደሌለባት እየተባበራት ነው ምናምን የሚል አብዛኛው ኮሜንት እንደዛ ነው የሚያበዛው። እና አንዳንዴ በእሱ ቦታ ስትሆኑ ደግሞ ትንሽ ይከብዳል። አንደኛ ልውል የሚያውቅ አይመስለኝም እሷ እየተጫወተችበት እንደሆነ። ልውል በጣም የጓፊ ሰው ነው፣ በጣም ልቡ እኔን ጋ በጣም በጣም ደግ ታውቃላችሁ። ሲበዛ ደግ። በዛም እኮ ነው እየተጫወተችበት ያለችው። አንደኛ ደግሞ እናቱ የልብ የልብ ሰጠቻት። ትታረቃላችሁ ወይ የሆነ ምናምን፣ በቃ የድሮ የልሳ መስላት ነው። እናቱ እንኳን የልውል እናት ብዙም አላወቀቻትም የልሳ እንደተቀየረች። እስሚያውቋት የድሮዋን የልሳ ነው። አሁን ግን ቀይር ብላ ሌላ ሰው ሆናለች እና በዛ ምክንያትም ይመስለኛል የልዑል እናት ብዙም ስለ ኤልሳ አላወቋትም። እያንዳንዱ ሰከንድ ልጅቷ እንደተቀያየረች በምን አይነት አረመኔ ጨካኝ እንደሆነች ለምንም ሰው ማ ትራራናት። ለቤተሰቦቿ አልሆነች ይቺ አሁን እንደው ለሰው ለሌላ ሰው ትሆናለች ብዬ በፍጹም በጣም ጨካኝ ሴት ናት። ይገባታል። እሷ መታገት መታሰር ሲያንሳት ነው። የእውነት ኤልሳ የሆነ ነገር እንደዚህ ያደረገ ቢባል እኔ ቅንጣት ያክል አላዝንላት። ለሷ ሰው የዘረውን ነው የሚያጭደው። አዛብሯታል በጣም መጨረሻዋን ያሳየን ነው። የሰው ልጅ በዚህ ያክል ርቀት በዚህ ያክል ጭካኔነት ምን አይነት ልቡና ቢኖራት ነው? እንዴት አይነት ቀልብ? ልውል ላይ እያንዳንዱ ሰከንድ እያንዳንዱን እርምጃው እየተከታተለች ሞር ባለፈው አይታችኋል። እንግዲህ የኤፍሬም ሰዎች ልውልን እየተከታተሉ ሚሄድበትን መኪናውን እየተከታተሉ መጨረሻ ላይ ግነት የልውል ሰዎችም የኤፍሬምን ሰዎች ስለሚከታተሉ እጅ በእጅ ተያያዙ እንጂ ልዑልን ምን ማድረግ አሁን እኔ እንደሚመስለኝ ልዑልን እራሱ ለማገት እያሰቡ ይመስለኛል። ያው እንትን አላገኙም፣ ልዑልን ቦታ አላገኙም። ልዑል ብቻውን አይወጣም እንዳያችሁት። እንግዲህ እሱ ተጠንቅቆ ነው የሚሰራ፣ ምግብም ቢሆን ውጭ አይመገብም። በቃ ጊዜ ስላላገኙ እንጂ ጊዜ ቢያገኙ ልዑልን ያለምንም እንትን መባለት ያለምንም ርራይ እንደሚያግቱት ሙሉ እንትን ነኝ። በቃ ምንም አይነት እንትን የላትም ልጅቷ፣ ግድ የላትም እሷ። አረመኔ ጨካ። ወይኔ ሰው የሆነ ነገር ሆኗል። አቤት ይቅር በለን አምላክ ሆይ። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ ሰሞኑን ደግሞ ቪዲዮ አልለቀኩም፣ ፕሊስ ይህን ቪዲዮ ደግሞ ቫይራል እንዲወጣ ላይክ በማድረግ ጀምሩ። ሁላችሁም ሰሞኑን እግ ቀዝቀዝ ብዬ ነው የከረምኩት። አልቃ ቪዲዮ አልጨንኩም። ይህም ቪዲዮ ላይክ በማድረግ ጀምሩ። ከትትና ጋር ጠይቃችኋለሁ። በተረፈ ለምታበረታት ሁኔት ወንድሞች ከልብ ከልብ ነው የማመሰግነው። ሰላማችሁ ብዚት ትርፍ ይበልልኝ